ጤና ይስጥልን፣ የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ ዓለማየሁ ነኝ፣ አብራችሁ ቆዩ። በቅድሚያም የአፈር ማዳበሪያን በወቅቱና ፍትሐዊ በሆነ መንገድ ለአርሶ አደሩ እያሰራጨ መሆኑን በማዕከላዊ ጎንደር ዞን የላይ አርማጭሆ ወረዳ ግብርና ጽህፈት ቤት አስታወቀም። የአፈር ማዳበሪያ በወቅቱ መድረሱ በታሰበው ልክ ስራቸው ለመከወን እንደሚያስችላቸው አርሶ አደሮቹ ተናግረዋል። ቃል ኪዳን አየለ ዝርዝር ዘገባ አለት በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ ለመኸር እርሻ የሚውል የአፈር ማዳበሪያ እየተሰራጨ ይገኛል። በወረዳው የሚገኙ አርሶ አደሮች ባላቸው የቦታ መጠን ልክ ፍትሐዊ በሆነ መልኩ አስፈላጊውን ግብዓት ለማቅረብ እየተሰራ መሆኑን የላይ አርማጭሆ ወረዳ ግብርና ጽህፈት ቤት ኃላፊ አቶ ተዘራ አዳራጆ ያስረዳሉ። በበጀት ዓመቱ በወረዳው 41900 ኩንታል የአፈር ማዳበሪያ ለማሰራጨት ታቅዶ በአሁኑ ወቅት ከ19000 ኩንታል በላይ የአፈር ማዳበሪያ እየተሰራጨ መሆኑን ገልጸዋል። ወደ 19100 ኩንታል የሚሆን ገብቶልናል በዚህም መሰረት እኛው ስርጭቱን እንግዲህ በዚህ ዓመት ቀደም ብለን የተጀመረው በአሁኑ እስከ ትላንትና ድረስ ወደ 13150 ኩንታል የሚሆን ወደ አርሶ አደሩ አዲስ አድርገናል። ቀድመን እያንዳንዱ አርሶ አደር ያለው ማሳ የሚዘራው የሰብል አይነት ሬጅስተርድ ተደርጎ ወደ ኮምፒውተር አስገብተናል። በዛ መሰረት ያው ማሳውን መሰረት ያደረገ ሚዘራውን ሰውን መሰረት ያደረገ በቅደም ተከተል ስርጭቱን በማድረግ ፍትሐዊነቱን ለማስጠበቅ እየሞከር ነው ያለንበት ሁኔታ ነው። ያለ የአፈር ማዳበሪያ በወቅቱ መድረሱ በታሰበው ልክ ስራቸውን ለመከወን እንደሚያስችላቸው አርሶ አደሮች ገልጸዋል። ወልዳ የ ነው ከግራም ጣ አቀበሌ እኔ ያለኝ በእርግጥ አስራ አንድ ቃዳ ነው ያው ምፈልገው ሁለት መቶ ኪሎ ነው ያው እንግዲህ ብዬ ጥሬ ግሬ በባለ በወለ ወጥቼ ወርጃ መቶ ኪሎዋን ይዛለሁ። ደግሞ በሚመጣ ደግሞ መቶ ኪሎ ባገኝ የግድ አራት ቁምጣ ነው ፍላጎቴ። ፍላጎት አለ። ማዳበሪያ ደግሞ አንድም ነገር የሚሆን ነገር የለም። አትክልት ራሱ በርበሬ፣ ዱባ ምናምን ሁላ በማዳበሪያ ነው የሚሆነው። አመጣጡ ማዳበሪያው ወቅቱን ጠብቋል። ጥሩ ነው። በጣም ነው ደስ የሚል። ዋጋ መናር ላይ ግን መንግስት እንዲያው ይህን ነገር ቢመለከተው በጣም ጥሩ ነው። እርሶ ርሶ ልኛጣ ይባላለሁ። ስንዴ፣ ባቄላ፣ ገብስ ለማለው ስድስት ኩንታል ነው ምፈልገው። የተከራየዋቸው መሬቶች አራት ቃዳ ናቸው። የኔ ሁለት ቃዳ ና ማዳበሪያ ግን እስካሁን ከ298 አስነስተን እየተጠቀምንበት ነው ያለን። ጥቅም እየሰጠን ነው የነበረ። ወረዳው ላይ የደረሰን የአፈር ማዳበሪያ በወቅቱ ለአርሶ አደሮች ተደራሽ ለማድረግ በወረዳው ባሉ ሶስት ማዕከላት እየተሰራጨ መሆኑንም አቶ ተዘራ አስታውቀዋል። እንደኛ ወረዳ እንግዲህ ሶስት የማህበራት የምናሰራጭበት ሶስት ማዕከል ያለ ይህን ማዳበሪያ የምናሰራጭበት ማለት ነው። በሶስቱ ማዕከላት ስርጭት ይካሄዳል። አሁን ባለንበት ማዕከል ብቻ ነው ማዳበሪያ ያለን። ሌሎቹ ሁለቱ ማዕከሎች ኦልሬዲ ጨርሰዋል። አሁን ያው እንደሚታወቀው ማዳበሪያ ማግባት የሚቻለው ስንጨርስ ነው። መቶ ፐርሰንት እንደ ወረዳ የገባልን መጨረስ አለብን። ግን መቶ ፐርሰንት አላደረግንም። ያላደረግንበት ምክንያት እዚህ ሳይት ስርጭቱ በጣም ሌት ሆኖብናል። በዛ ምክንያት እነዛ ቀጠናዎች አሁን ጥረት አጋጥሞናል። በሁለቱ የስርጭት ማዕከል በወረዳው 4820 ሜትር ኪዩብ የተፈጥሮ ማዳበሪያ ለማዘጋጀት ታቅዶ ከእቅድ በላይ ማሳካት መቻሉን የላይ አርማጮ ወረዳ ግብርና ጽሕፈት ቤት አስታውቋል። በበጋ መስኖ ስንዴ ልማት የምግብ ዋስትናን ለማረጋገጥ የሚያስችል ስራ እየተሰራ መሆኑን የሰሜን ጎንደር ዞን ግብርና መምሪያ ገለጸም። የደባርቅ ከተማ አስተዳደር ግብርና ጽሕፈት ቤት ከዞኑ ግብርና መምሪያ ጋር በመተባበር በደባርቅ ከተማ የገበሬ በዓል አካሂዷል። በገበሬ በዓሉ የተገኙ አርሶ አደሮች ልምድና ተሞክሮ መቅሰማቸውን ተናግሯል። ደረጃ ደርበው ስርስር አለው ደባርቅ ከተማ አስተዳደር ግብርና ጽሕፈት ቤት ከዞኑ ግብርና መምሪያ ጋር በመተባበር የበጋ መስኖ የገበሬ በዓል በደባርቅ ከተማ አካሂዷል። የዞኑ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ ደማሙ ሀብቴ የገበሬ በዓሉ አርሶ አደሮቹ የተለያዩ ልምድና ተሞክሮዎች እንዲቀስሙና እርስ በርስ በመደጋገፍ የግብርና ስራዎች እንዲያከናውኑ እድል እንደሚፈጥርላቸው ገልጸዋል። በዞኑ በሚገኙ የተለያዩ አካባቢዎች የበጋ መስኖ ስንዴ ሰብል ልማት በስፋት እየተከወነ እንደሚገኝ የገለጹት የዞኑ ግብርና መምሪያ የመስኖ አትክልትና ፍራፍሬ ቡድን መሪ ገብረ ማርያም ገብረ ስላሴ በበጋ መስኖ ሰብል ልማት የምግብ ዋስትናን ለማረጋገጥ የሚያስችል አቅም እንዲፈጠር እየተሰራ ነው ብለዋል በዞናችን አጠቃላይ ወደ አስር ወረዳዎች አሉን ስምንት የገጠር ሁለት የከተማ አስተዳደሮች አሉን በእነዚህ ውስጥ አሁን ኦልሞስት ወደ ሰባቱ ላይ የበጋ መስኖ ስንዴ ልማት ይካሄዳል አዳርቃ የሚባለ ወረዳ አለን በጦርነት ቀጠና ውስጥ የነበረ ነው ከዛ ሁሉ ስነ ልቦና ወጥቶ ባለፈውም የገብሬ ባል አካሄድና ላስተርድ በሆነ መንገድ እያለሙ ያሉበት ሁኔታ ነው ያለው። በየዳማለን ጃናሞራማለን በስፋት በሁሉም ወረዳዎቻችን ተሞክሮ ያለዋወጥንበት ሁኔታ ነው ያለው። በሁሉም አካባቢዎች ይብዛም ይነስም የበጋ መስኖ ስንዴ ልማት እየተስፋፋ የመጣ ስራ ነው የሚል ሀሳብ ነው ያለ። ከስራ እድል ፈጠራ አኳያ በበጋ መስኖ ሰብል ልማት የወጣቶችንና ሴቶችን ተጠቃሚነት ለማሳደግ የሚያስችሉ የተለያዩ ስራዎችን እየሰሩ መሆኑን የገለጹት የደባርቃ ከተማ ግብርና ጽሕፈት ቤት ኃላፊ በእውቀት አየነው ናቸው። የሴቶችን ተጠቃሚነት ከማረጋገጥ አኳያ የሴቶች ተሳትፎ ከማሳደግ አኳያ እኛ የተጠቀምነው በአምስቱ ቀበሌዎቻችን ኢንተርፕራይዝ ደረጃ ተደራጅተው ወደ ስራ እንዲገቡ ነው ያደረገ። ሰማኒያ ወጣቶችን አምስት አምስት አርሶ አደሮችን አደራጅተን በተገቢው መንገድ ድንች ዘርተው ለገበያ ምርት አቅርበው ገበያን የሚቆጣጠሩበት ሁኔታ እንዳለ እዚህ በፊት አይተናል። ተሳታፊ አርሶ አደሮችም በበኩላቸው የተለያዩ ልምድና ተሞክሮዎችን መቅሰም መቻላቸውን ገልጸው በዓሉ መካሄዱ አርሶ አደሮችን በመስክ ተገኝቶ ለማበረታታትና ለማገዝ እንደሚያስችልም አብራርተዋል። ያንዱ ከአንዱ ማየቱ ከዛኛው የምታገኘው ግብዓት አለ፣ ከዛኛው የምታገኘው አለ፣ ከኔ የሚያገኘው ደግሞ ግብዓት ይኖራል፣ እና እርስ በርስ መገናኘቱ ጠቃሚነት አለው። የገበሬ በዓል ማለት እንግዲህ ከአንዱ ያለውን ከአንዱ ሸር ለማድረግ ና ልምድ ወስዶ ከሌላ ቦታ ያልተሰራውን እዚህ ያለውን ያው ሸር አድርጎ ለመስራት ነው። በበዓሉ በየደረጃው ያሉ የመንግስት የስራ ኃላፊዎች፣ የግብርና ባለሙያዎች ና ከየቀበሌው የተወጣጡ ሞዴል አርሶ አደሮች ተሳትፈዋል። ከ10 ሚሊዮን በላይ እንቁላል ና ከ10 ሺህ በላይ የስጋ ዶሮ ምርት ለገበያ መቅረቡን የጎንደር ከተማ አስተዳደር እንስሳትና ሰብል ልማት ጽሕፈት ቤት አስታወቀም። የትንሣኤ በዓልን ምክንያት በማድረግ ምርታቸውን ለማህበረሰቡ በተመጣጣኝ ዋጋ ማቅረባቸውን በዘርፉ የተሰማሩ አልሚዎች ተናግረዋል። የአየፈንቴ ዝርዝር አለው። የባዓል ወቅት መምጣትን ተከትሎ በእንስሳት ተዋጽኦ ልማት ላይ የተሰማሩ አልሚዎች ለማህበረሰቡ ምርታቸውን ያቀርባሉ። በጎንደር ከተማ በስጋ ዶሮ ምርት ላይ የተሰማሩ አልሚዎች በዘርፉ ተጠቃሚ መሆናቸውን ገልጸው ለመጪው የትንሳኤ በዓል የዶሮ ስጋና እንቁላሎችን እያቀረቡ እንደሚገኙ አንስተዋል። ስሜ ተመስገን አምባ ይባላለሁ። ለውጥ አይቼበታለሁ። ለውጥ አግኝቻለሁ። መጀመሪያው ላይ ስጀምር በሁለት መቶ ዶሮ ነው የጀመርኩት። እግዚአብሔር ይመስገን አሁን ያው ለዚህ በቅቻለሁኝ። ለስጋ ብቻ አንድ ሺ ደሮ አዘጋጅቻለሁ። አራት መቶን ሽጫለሁ። ስድስት መቶ ይቀረኛል። ለህብረተሰቡም ቢሆን እነሱን በማይጎዱበት መንገድ በተመጣጣኝ ዋጋ እሸጣለሁኝ። ስሜ ሀብታም ቁሜ ይባላል። የድርጅቱ ስም ጽላተ ማርያም ዶሮ እርባታ። ለህብረተሰቡ በተመጣጣኝ ዋጋ ዶሮ ና አንድ ዶሮ ና አስር እንቁላል እያደረግን ነው የምንሸጥ በተመጣጣኝ ዋጋ ነው የምንሸጠው። የዶሮ ስጋውም እንደዚሁ በተመጣጣኝ ዋጋ ነው የምንሸጠው። እየቀነስን ለሆቴሎች ነው አብዛኛው የምናከፋፍለው። እዚህ ከተማ ውስጥ በየስድስቱ ስድስቱ ክፍለ ከተሞች ሸራ ጥለን በሸራ ዶሮ የዶሮ ስጋ ለሚፈልጉ እንቁላል እናከፋፍላለን የጎንደር ከተማ አስተዳደር እንስሳትና ሀብት ልማት ጽሕፈት ቤት ኃላፊ መላኩ ደምላይ በዘርፉ የተሰማሩ አልሚዎች በከተማዋ ከ10 ሺህ በላይ የስጋ ዶሮና ከ10 ሚሊዮን በላይ የእንቁላል ምርት ለማህበረሰቡ ለማቅረብ ዝግጅት ማድረጋቸውን ገልጸዋል። ከአንድ አርቢ ላይ እስከ 46 ሺህ የእንቁላል ዶሮ የሚገኝበት ነው። ለበዓላት ደግሞ አሁን ማለት ነው በተጨባጭ በአምራቹ እጅ ያለ እንቁላል 10 ነጥብ 2 ሚሊዮን እንቁላል በየክላስተሩ ግሩፒንግ ሆኖ ተዘጋጅቶ ለህብረተሰቡ በተመጣጣይ ዋጋ እንዲቀርብ ለማድረግ ዝግጅት ላይ እንገኛለን። ማለት ነው ለስጋ ድሮ ደልበው እየተዘጋጁ ያሉ የአካባቢ የተሻሻሉ ዝርያዎች አሉ። በአርባ አምስት ቀን በላይ እነዚህን ቦዲ ወይት ያመጣሉና ጥራት ያለው ስጋ ይዘው ይቀርባሉ ብለን እያዘጋጀ ናቸው። አሁን ከአስር ሺህ በላይ ቅድመ ዝግጅት ተደርገዋል። ለከተማችን አልሚዎች ለማህበረሰቡ በተመጣጣኝ ዋጋ እንዲያቀርቡ እየተሰራ መሆኑን አንስተው የሚቀርቡ ምርቶች ንጽህናቸው የተጠበቀ እንዲሆን ቁጥጥር እንደሚደረግም ተናግሯል። ከንግድና ገበያ ልማት፣ ከኢንቨስትመንት ከግብርና እንደዚህ ከክፍለ ከተሞች የተዋቀረ ቲም አለ ቢያንስ አላስፈላጊ ዋጋ እንዳይኖር ህብረተሰቡ በሚያገኛቸው አካባቢዎች ተደራሽ እንዲያደርግ ከማድረግ ሰፊ ስራ እየተሰራ ነው እና ንጽህናው፣ ከደህንነት አንጻር ሴፍቲ ፉድ ከማቅረብ አንጻር አንደኛ የሚታረድበትን አካባቢ በየቦታው በየሰዓቱ ሱፐርቪዥን ስራ ይሰራለኝ። ከጤና ጋር በመቀናጀት ማለት ነው። ሁለተኛ ደግሞ ፓኪንግ ሲስተሙ ማለት ነው፣ ለአየር ለባክቴሪያ ምቹ በማይሆን መልኩ ንጽህናው በተጠበቀ ላስቲክ ፓክ ይደረጋል። አልሚዎች ከበዓል በኋላ ምርታቸውን ለማህበረሰቡ አጠናክረው እንዲያቀርቡ ለማድረግ እንደሚሰራም ተመላክቷል። የትንሣኤ በዓል ያለምን ያለምንም የጸጥታ ችግር እንዲከበር ዝግጅት ማድረጉን የጎንደር ከተማ አስተዳደር ፖሊስ መምሪያ አስታወቀም። ህብረተሰቡ ከጸጥታ መዋቅር ጋር በመሆን ወንጀልን የመከላከል ስራ እንዲያከናውንም ጥሪ ቀርቧል። ለዝርዝር ዘገባው ዳንኤል ወርቄ። በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ በዓላት መካከል የትንሣኤ በዓል አንዱ ነው። በዓሉ ያለምንም የጸጥታ ችግር በሰላም እንዲከበር በቂ ዝግጅት መደረጉን የጎንደር ከተማ አስተዳደር ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አየልኝ ታክሎ ገልጸዋል። እቅድ አውጥተናል። ይሄ ለሁሉም ክፍለ ከተሞች ለጣቢያዎች እቅድ ተሰጥቷቸዋል። በዚህ እቅድ መሰረት ነው የምናከናውን። እቅድ ኦሬንቴሽን ወስደዋል። እስከታች ያለው አባል ይሄን እቅድ እንዲያውቅ ይደረጋል። ተግባሮችን የምናከናውንበት ሁኔታ ይኖራል ብዬ ነው የማስበው። ይሄ በዓል እንዳሳለፍናቸው በዓሎች በሰላም ያልፋል ብለን ነው የምናስብ። በእኛ በኩል አስፈላጊውን ዝግጅት አድርገናል የበዓል ወቅትን ተከትሎ ህገወጥ የገንዘብ ዝውውር በስፋት የሚፈጸም በመሆኑ ህብረተሰቡ ሲገዛና ሲሸጥ ጥንቃቄ ሊያደርግ እንደሚገባ የገለጹት ኃላፊው ህገወጥ ብሮች መያዛቸውን አስታውቀዋል በበዓላት ጊዜ በአብዛኛው የገንዘብ ዝውውርና ልውውጥ ስላለ ፎርጅድ ወይም የሀሰት ብር ልንለው እንችላለን እሱ የሚያዝበት ሁኔታ አለ በቅርብ ሰሞኑ እንኳን ወደ 46 ሺህ የሚሆን ፎርጅድ ብር የተያዘበት ሁኔታ አለ አሁን በቅርብ ሰሞን ማለት ነው ስለዚህ የበዓላቱ ሲደርስና በበዓላቱ ጊዜ ደግሞ እንዲህ አይነት ሁኔታ ሊፈጠሩ ስለሚችሉ ቀድሞ ጸጥታ መዋቅሩ እነዚህም ሁሉ የመቆጣጠር ህብረተሰቡም ይህን አውቆ ተረድቶ የማረጋገጥ ስራ መስራት መቻል አለበት። በጸጥታ ኃይሉ ከሚከናወኑ ተግባራት ጎን ለጎን ህብረተሰቡ ከጸጥታ ኃይሎች ጋር በመሆን እየሰራን ያሉት ረዳት ኮሚሽነር አየልኝ፣ በቀጣይ ማህበረሰቡ ከጸጥታ መዋቅሩ ጋር ሊሰራ ይገባል ብለዋል። የጸጥታ መዋቅራችን ከህብረተሰቡ ጋር ሆኖ ህግ የማስከበር ስራ መስራት መቻል አለበት ህብረተሰቡም ቢሆን በሚያደርጋቸው እንቅስቃሴ ሁሉ አስፈላጊውን ዝግጅት ማድረግ፣ ከጸጥታ ኃይሉ ጎን መቆም። ህብረተሰቡ በብሎክ ራሱን ቆጦ እየጠበቀ ከጸጥታ ማዋቀር ተደራጅቶ እየጠበቀ ነው ያለ የሚፈጽሙ ወንጀሎችን እውነት ለመናገር እያከሸፈ እየያዘ ብዙ ነገሮች ተስተካክለዋል። ይሄ የበለጠ ተጠናክሮ መቀጠል ያለበት። በዚህ በዓል ከዚህ በፊት የሚያደርገውን እንቅስቃሴ ተዘናግቶ መተው የለበት ማንም ሰው የበለጠ ነው ማጠናከር መቻል ያለበት። ለክርስትና እምነት ተከታዮችና ለመላው ፖሊስ አባላትም እንኳን ለትንሣኤ በዓል በሰላም አደረሳችሁ ሲሉ መልእክት አስተላልፈዋል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።